አዲሱ የባንክ ስራ አዋጅ ስለ ወለድ ነፃ ባንኮች ምን ምን ነገሮችን ይዞ መጥቷል ወይም ደንግጓል? ይህ በጠበቃ ማህመር ምራ ተዘጋጀ የሚቀርብላቸው የሕግ ፕሮግራም ነው። በዛሬው ፕሮግራም አዲሱ የባንክ ስራ አዋጅ ቁጥር 1360/2017 ስለ ወለድ ነፃ ባንኮች ምን ምን ነገሮችን ይዟል የሚለውን እገልጽላችኋለሁ ማለት ነው። እንግዲህ እንደሚታወቀው ከቅርብ ጊዜ በፊት የወለድ ነፃ ባንኮች አገልግሎት እንዲሰጡ በብሔራዊ ባንክ በተሰጣቸው ፍቃድ መሰረት ወደ አራትና አምስት የሚደርሱ ባንኮች ወደ አገልግሎት መምጣታቸው ወይም መመስረታቸው ይታወቃል። ነገር ግን ይህ እውቅና ወይም አገልግሎታቸው መሰረት ያደረገው የብሔራዊ ባንክ መመሪያ እንጂ በፓርላማ የጸደቀ አዋጅ አልነበረም። ስለዚህ በዚህ አዋጅ መሰረት የወለድ ነፃ የባንክ አገልግሎት የአዋጅ እውቅና አግኝቶ ወይም በፓርላማው ጸድቆ ወደ ስራ እንዲገባ ሆኗል ማለት ነው። ስለዚህ ባንኮቹም ህግ እውቅና አግኝተዋል ወይም በአዋጅ የተደነገገ እውቅና አግኝተዋል ማለት ነው። እንግዲህ በአዋጁ ላይ ስለ ወለድ ነፃ ባንኮች የተነሱትን ነገሮች ስንመለከት የመጀመሪያው የባንክ ስራ ማለት ምን ማለት ነው የሚል ጠቅሷል ማለት ነው። አዋጁ ከባንክ ስራ ወይም የባንክ አገልግሎቶች መካከል አንቀጽ ሁለት ንዑስ ቁጥር ስድስት ተራ ላይ እንደተደነገገው ብዙ የአይነት የባንክ አገልግሎቶች ወይ ባንክ ስራዎች አሉ። ከነዚህ ውስጥ የወለድ ነፃ የባንክ አገልግሎት አንድ የባንክ ስራ እንደሆነ እውቅና አግኝቷል ማለት ነው። ከዚህም በተጨማሪ የወለድ ነፃ የባንክ አገልግሎት ምንድን ነው፣ የወለድ ነፃ ባንክ ምንድን ነው የሚለውን እንዲሁ አዋጁ ደንግጓል ማለት ነው። ለምሳሌ የወለድ ነፃ የባንክ አገልግሎት ማለት ምን ማለት እንደሆነ አዋጁ በአንቀጽ ሁለት ንዑስ ቁጥር አርባ አንድ ላይ የወለድ ነፃ ባንክ ማለት ምን ማለት ነው የሚለውን ደንጓል ማለት ነው። ይህ በዚህ ድንጋጌ መሰረት ከወለድ ነፃ የባንክ አገልግሎት እንዲሰጥ ፈቃድ ወይም በብሔራዊ ባንክ ፈቃድ የተሰጠው ባንክ የወለድ ነፃ ባንክ ነው በሚል ተደንጓል ማለት ነው። ከዚህ በመቀጠል የወለድ ነፃ የባንክ አገልግሎት ማለት ምን ማለት ነው የሚለውን እንዲሁ በትርጓሜ አስቀምጦታል። የወለድ ነፃ የባንክ አገልግሎት ማለት ምን ማለት ነው የሚለውን አንቀጽ ሁለት ንዑስ ቁጥር 42 ላይ ወለድ ያለመቀበልን ጨምሮ ከሸሪአ መርህ ጋር በተጣጣመ መልኩ የሚሰጥ አገልግሎት እንደሆነ ድንጋጌው በዚህ መልኩ አስቀምጧል ማለት ነው። ስለዚህ የወለድ ነፃ የባንክ አገልግሎት ማለት ወለድን ያለመቀበልን ጨምሮ የሸሪዓ መርህ ያደረገ ስራ እንደሆነ ተደንጓል ማለት ነው። ስለዚህ በዚህ አግባብ የሸሪአ መርህን ወይም የሸሪአ መርህን በተከተለ የሚሰጥ ማንኛውም የባንክ አገልግሎት በዚህ አዋጅ መሰረት እውቅና አግኝቷል። ከዚህ በመቀጠል ማንኛውንም ሸሪአ መርህ ያደረገ ወይም መሰረት ያደረገ የባንክ አገልግሎት በየትኛውም መልኩ ባንኮቹ መስጠት እንደሚችሉ እውቅና አግኝተዋል ማለት ነው። ስለዚህ ሁሉም የባንክ አገልግሎቶች ማለት በሚቻል ደረጃ እነ ሙዳረባ፣ እነ ዲሚኒሽንግ ሙሻረካ፣ እነ ሙራባሃ የመሳሰሉ አገልግሎቶች በሕግ እውቅና አግኝተዋል ማለት ነው። እንዴት እንደሚሰራ በምን በመልኩ እንደሚሰራ ለብሔራዊ ባንክ ከማሳወቅ ውጭ ስለዚህ በዚህ ሁኔታ አገልግሎት እንዳገኘ በዚህ አዋጅ ልንረዳ ይገባል ማለት ነው ስለዚህ እስከዛሬ እንዳይሰሩ ቸንክሯቸው የነበረው የህግ ማዕቀፍ በተወሰነ መልኩ የተወሰነ መፍትሄ አግኝቷል ማለት ነው ስለዚህ በሸሪዓ ሸሪዓ መርህ ያደረገ ወይም ሸሪዓ መርህ ጋር በተጣጣመ መልኩ የሚሰጥ የባንክ አገልግሎት አውቅና አግኝቷል ማለት ነው ስለዚህ ሁሉም የሸሪዓ መርህን አክሴፕት ያደረጉ ወይም የአገልግሎት ወይም ፕሮዳክቶች በዚህ አዋጅ እውቅና አግኝተው ወደ ስራ መገባት የሚችሉበት ሂደት አለ ማለት ነው። በዚህ መልኩ የሸሪያ ባንኮች ከወለድ ነፃ ማነው የወለድ ነፃ ባንኮች ከሸሪያ መርህ ጋር በተጣጣመ ማንኛውንም ስራ መስራት እንደሚችሉ በአዋጅ እውቅና አግኝተዋል ማለት ነው። ከዚህ በኋላ የትኛውንም የሸሪያ መርህ ተግባራዊ ማድረግ የሚችሉበት የግብይ ስርዓት ተግባራዊ ማድረግ የሚችሉበት ሂደት ተፈጥሯል ማለት ነው። ይህን እንደ በጎ አጋጣሚ ተጠቅሞ ባንኮቹ የትኛውንም የሸሪያ መርህ የማይጣረስ ወይም የሸሪያ መርህን መሰረት ያደረገ አገልግሎት መስጠት እንደሚችሉ እውቅና አግኝተዋል ማለት ነው። ከዚህ በኋላ የትኛውንም አገልግሎት እንዳይሰጡ የሚከለክላቸው ሕግ የለ ማለት ነው። ኖርማሊ ራሱን የቻለ አዋጅ ቢኖር ጥሩ ነበር። ነገር ግን የሸሪያ መርህን መሰረት አድርገው ማንኛውም ስራ እንዲሰሩ ይህ አዋጅ እውቅና ስለሰጠ በዚሁ መቀጠልና ስራ መስራት ይችላሉ ማለት ነው። ለዛሬው አመሰግናለሁ።